አንድ እህቴ ለሀይሜ መልእክት አስቀምጣለች። መልእክቱን ምንድን ነው? ብሩኬ ብድሩን ሲመልስ ሀይሜዬ እንዳታለቅሺ ባለማልቀስ ተባብረሽ ጀግናዋ ሴት ሆነሽ ፕራንክ ስትደረጊ እንድታሳይ ብላ መልክት አስተላልፋለች። እውነት ነው፣ ትክክል ነው። ማልቀስ የሚባል ነገር የለም ማለት ነው። ጋይስ ትናንትና እንግዲህ በተደረገው ፕራንክ የብሩክ ጠላቶች በጣም ደስ ብሏችኋል። ምክንያቱም ከትናንት ወዲያ ሶስና እንዴት ስሟል ምናምን ስትሉ የነበራችሁ በጣም ደስ ብሏችኋል። ይገባዋል ይገባዋል ብላችኋል። ነገር ግን መልሶ ምን እንደሆነ አላወቃችሁም ገና ማለት ነው። ዛሬ ስለሚፍታህም አንዳንድ ነገር ልናገር መጥቻለሁ፣ የእኔ ውድ ቤተሰቦች እንዲሁም ስራ ነው ምንድን ነው ምታሽቃብጩ ላላችሁኝም ልጠይቃችሁ ጥያቄ መጥቻለሁ ማለት ነው። ሰላም ጤና ይስጥልን የእኛ ውድ ቤተሰቦች፣ እንዴት አላችሁ? እንዲህ ናችሁ አለው እኔ ደህና ነኝ። ለዚህ ይቻላል እንደተለመደው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን እንችላላችሁ እንዲሁም ደስ ደስ የሚል ሀሳብ አስተያየትም በኮመንት ስር የምጽፉ በጣም አመሰግናለው እጃችሁ ይባረክ። የኔ ውድ ቤተሰቦች ማለት ነው። ዛሬም እንደተለመደው እንግዲህ ሀሳብ አስተያየት ሰጥመጥቻለው እሱም ትናንት እኔም በሰጠሁት ሀሳብ ላይ ሀሳብ የሰጣችሁ ማለት ነው። በመጀመሪያ ሚፍታህ ዱቄት በመበተኑ ምግብ ሀራም ነው ነውር ነው አይደረግም። እውነት ለመናገር ማለት ነው። ምክንያቱም ቅቤ መቀባት ይችላሉ አስረውት ስቲል ይሁን እንቁላልም ጸጉሩን ቢቀቡት ምንም ማለት አይደለም። እንቁላል ለጸጉር በጣም አሪፍ ነው። እንደው በዛውም ማለት ነው ቢቀቡት ምንም ማለት አይደለም። ዱቄት ግን ምግብ ነው። ሰው ዛሬ ስንት ነገር ባጣበት እነሱ በዛ እንደዛ መጫወታቸው አንደኛ ነውር ነው። ላይቭ ላይ እንኳን እንደዚህ ቅጣት፣ ዘይት መድፋት፣ ይሄ ዱቄት ምናምን ምግብ ነክ ነገር በጣም ነውር ነው። ብዙ ጊዜ እንትን ይሉ ነበር ይቆጡ ነበር ብዙ ሰዎች ማለት ነው። አንድ ይህ ስተት አለበት ሚፍታ። ሁለተኛ ነገር ደግሞ የራሱ ሰዎች ናቸው በአላህ እያለው እንዴት እንደዛ አላህ መከበር የለበትም ወይ ማለት በሃይማኖቱ ሲጠራ እንዴት ነው መከበር ስላችሁ ያኔ በቃ አንድ ሰው በሚያምንበት እምነት ባክቶወኝ ብሎ ከለመነ ለመነ ነው አረዘሙት በጣም በማርያም በአላህ እያለ አረዘሙት በጣም እንደዚህ አይነት ቪዲዮ ሲሰራ መርዘም የለበትም በባለፈው ሀይሚ ብሩክ መሬት ላይ ተኝቶ ሰራች አይደለ የዛን ሰዓት አንድ የደፋች በቃ አለቀ። እነዚህ ግን ምን አደረጉ? እጅና እጁን አሰሩት። ይሄ ልጅ ማለት ነው እ ገላጩን ስትታጠቡ ዝም ብሎ ውሃ የወረድባችሁና በጭንቅላታችሁ ቆሞ ውሃ የወረድባችሁ፣ ፊታችሁን ካልጠረጋችሁት እንዴት ነው ፍድ አድርጎ ስቅቅ የሚያረጋችሁ ማለት ነው። እኔ እኔ አፍነኛል፣ ይቅርታ አድርጉልኝ በእጄ ካልጠረኩት ሶ እነሱ እኮ ፊቱ ላይ ነው፣ በጆግ ውሃ ነው ችፍር እያደረጉበት ያለው ያ ካልተጠረገ እንዴት ነው? ጉዳት የለውም? ጉዳት አለው። ግዴታ ስራ ብቻ መሆኑን አይደለም ማየት ያለባቸው፣ ጉዳቱ ነው ማየት አለባቸው። ሲቀጥል ደግሞ ብሩኬ ብርድ ያመዋል። ያ አንድ ጀሪካ በተደፋበት ማግስት እንኳን እንደዛ ታመዋል። ስለዚህ ሆነም ፈጣሪ ይጠብቀው። ስራቸው እኮ ስራ ነው እኮ። ማንም ይሄ እኮ ብድር እኮ ነው ነገ ይመለሳል። ግን ደግሞ እኛ አይስሩ ሳይሆን አስተያየት ነው የሰጠነው። ቤተሰቦች አንዳንዶቻችሁ ስራ ነው አታሽቃብጡ፣ ምናምን ያላችሁ ሰዎች አላችሁ። ይሄም ይመጣል ብላችሁ ማሰብ አለባችሁ። ሲቀጥል ዱቄቱ በሶ ይሁን ሽሮ ይሁን አናቅም። ሽሮም ከሆነ የሚያቃጥል ነገር ይኖረዋል፣ በሶም ከሆነ የሆነ ነገር ይኖረዋል። በዛ ውስጥ ደግሞ ዱቄቱን ይሄ ልጅ እንግዲህ እጁ ታስሯል እየወሰዱ ፊቱ ላይ ነው ግትም ያደረጉት ማለት ነው። ሌላ ነገር እንኳን ቢሆን ሶኬ ያ ኬሚካል የሌለው ነገር ችግር የለውም ብዬ አላስብ፣ ግን ይሄ አይን ያቃጥላል። በአፍንጫው ቢገባ ሲተነፍስ የዛን ሰዓት የሆነ ነገር ትን ቢለውስ፣ በርሶ በራሱ ትን ይላል። ይሄም አለ ማለት ስራ ሲሰራ ጉዳቱንም ማሰብ አለባችሁ ነው እንጂ፣ እኛ ያልነው አትስሩ እንዲህ አትብሎ አላልንም። ግን ሚፍታህ ያደረገው ነገር አንደኛ በእህል ጨዋታ ነውር ነው። ሁለተኛ ነገር በአላህ እየተባለ በጣም ያስጠላል። ሀይሚን እሺ፣ ተዋት፣ ሀይሚን ተዋት። ምክንያቱም ሲጀመር ሀይሚ ፈርታለች። ሚፍታህ ሚፍታህ ባያበረታታት ኖሮ የሆነ ፈርታለች አለች በጣም ማለት ነው። በተለይ ጸጉሩን ንቁረጠ ሲሉ ሙሼ ትሞት ሲል በጣም ነው የደነገጠችው። ስዛ ፓርት ሄዳችሁ ማየት ትችላላችሁ። ምክንያቱም ሃይሚ አሁን በአሁኑ ሰዓት ማለት ነው ሃይሚም ሆኑ ብሩኬም ሆኑ መጣላት አይፈልጉም። በአሁን ሰዓት ማለት ነው። አሁን በጣም በጣም በጣም በጣም ተቀራርበው የሆነ እርስ በራሳቸው ፍቅራቸውን የሚያዳምጡበትና ፍቅራቸውን የሚያሳልፉበት ጊዜ ላይ ናቸው። አስቡት፣ ጠዋትና ማታ እንዴት አደርክ እንዴት አደርሽ ተባብሎ የሚገናኙበት ቤት ነው ያሉት። እንደ በፊቱ ያኔ ተኮራርፎ ካልሄድኩ የት ያገኘኛል፣ ካልሄድኩ የት ያየኛል የሚባል ነገር የለም። አሁን ይከብዳል መቆራረፍ በዚህ ቤት ማለት ነው። ስለዚህ እንዳይጣሉም በተቻለ መጠን ተኬር የሚያደርጋቸውን ነገር ነው የሰራ ነው። ሌላ ቪዲዮ እንዲሰሩ ይሆናል አይደለ። አሁን ብሩኬ ውሃ ባይደቡበት በጣም ጥሩ ነበር፣ እውነት ለመናገር ምክንያቱም እሱ ቅዝቃዜ ያመዋል። ባለፈው እንኳን መኝታ ቤት እንኳን ያቺን ተነዛ ብሎ ጉልበቴን ብርድ አመመኝ ሲል ነበር። የስለት ልጅ መሰር አመመኝ ነው የሚያበዛው፣ ብሩኬ ማለት ነው፣ እውነት ለመናገር። ይሄ ደግሞ ተፈጥሮ ነው። ምንም አረጋችሁ። ስለዚህ ስራ ነው ብለን አስተያየት መስጠታችን አናቆምም። እኛ እኮ ይስሩ፣ እኛ እኮ ውሃ እየተራጨን ነው ያደግ ነው፣ ምንም ማለት አይደለም። ግን ሌላ ቦታ መርጨት ይችላሉ። ፊቱን አይደለም፣ ፊቱ ላይ አይደለም። ይሄ በፊቱም እጁ ታስሯል። ይሄ ልጅ የሆነ ነገር ቢፈጠር ጸጸት አይደል ትርፎ። ስለዚህ አስተያየት የሰጠ ነው። እኛ ለዚህ ነው እንጂ እኝኝ ማለት አይደለም ቤተሰቦች ለማለት እፈልጋለሁ። ሌላው ሲቀጥል ዛሬ የሚፍታህ ምን ብለህ እንደምትመጣ ምናየው ነው የሚሆነው። በጣም በሱ ኮመንት ስር ብዙ ነገር በተለይ የማለበትን ፓርት ብዙ ሰው የራሱ ጓደኞቹ እንዴት ብለው ብዙ ሰው እንትን ብለውበታል። ማለት ተናደውበታል ማለት ነው። ሲለምናቸው ማቆም ነበረባቸው። ሌላው ሲቀጥል ፕራንኩ ደግሞ ምንም የሆነ ደስ የሚል አይደለም፣ የሆነ የሚያዝናና ነገር አይደለም። ያኔ የሆነ እንደ ማገት ነገር ነው፣ የጉልበት ነገር ነው። ምንም ደስ የሚል ነገር የለም፣ እውነት ለመናገር ማለት ነው። ደስ የሚለው ነገር ምን እንደሆነ ታውቃላችሁ? ሀይሚና ብሩኪ አሁን አንድ ናቸው። ጀስት ፍቅረኛ ሞች ናቸው። አሁን ሚፍታህ ውሃ ሊያመጣ ሄደ፣ አደለ ሚፍታህ ውሃ ሊያመጣ በሄደበት ሰዓት ዓይኔን ጥረጊልኝ ምናምን ሲላት አሁን በዛ ሰዓት ሀይሚ እውነት ብልጥ ሆና ቢሆን ቪዲዮን ለራሱ የሚያሳምረው ከሀይሚና ከብሩኬ ቤተሰብ ማየት የሚፈልገው ምንም ምን ምን ምንም ሳይሰሩ የሆነ ተቃቅፈውና የሆነ እየተነካኩ የሚመጡ ነገር በጣም ይወዱታል ቤተሰቦች። ለምን እንደሆነ አይዶ ነው አላውቅም። ከህንድ ፊልም ጋር ራሱ ከሚሰሩት ጋር ጎለወን እያደረጉ ያቀናብሯቸዋል። ሶ አሁን ትናንትና ቪዲዮን የሚያሳምረው ፓርት ምን እንደሆነ ታውቃላችሁ ሀይሜ ከውስጥ ታይት ለብሳለች። ከላይ ሹራብ ለብሳለች። ዘንጣለች። ምን ታደርግ መሰላችሁ? በዛን ሰዓት ፊቱን ጥርግ አድርጋ ሚፍታህ እስከሚመጣ ድረስ ፍትት ብታረገው ፍትት ታርገው ምንም አያረጋትም። በእርግጠኝነት ብሩክ ሃይቢን ምንም አያረጋት ነበር። በዛን ሰዓት ፍትት አድርጋ ፍራንክ ነው፣ ምን ችግር አለው? ሚፍታህን ጭር ማድረግ ትችል ነበረ። በዛን ሰዓት ፊቱን ጥብ አድርጋ ጥርግ አድርግ በቀሚሶ እሱን ብትፈታው ቪዲዮ በራሱ እንዴት ያምራል። ከዛ ባልና ሚስቶች ከአንድ ባህር ይቀዳል የሚለውም የሚለውን ፓርት እንትን በረሮ መጣች ብኝ። ባልና ሚስት ከአንድ ባህር ይቀዳል የሚለውን ፓርት ያሳይ ነበር። በጣም ተመልካች በጣም ይወደው ነበረ ማለት ነው። ምክንያቱም የሆነ ቀምን ነበር የሰሩት ነ እነሱ ሶፋ ላይ ቁጭ ብሎ አሁን እየተዛዛጉ የሰሩት እሱ እሱ ምንም መልእክት የለውም፣ ግን ሀረካት ስለነበረው ብቻ በጣም ሰው ወዶታል። እና ብሩኬና ሀይሚ የሆነ ስለ ፍቅር አይነት ሀረካት የሚሰሩትን በጣም ተመልካች ወደዋል። እዚህ መሀል ላይ ሀይሚ አሁን ይህትን ሀራካት ተጠቅማ ቢሆን በጣም ደስ ሲል ነበር። ሚፍታህም ሮጦ ያመልጥ ነበረ ማለት ነው። አይመስላችሁም? ጋይዝ እንደዛ በጣም ደስ የሚል ነገር ነበረ። ሀይሚንም ብሩኬ ምንም አያደርጋት ነበር። በዛን ሰዓት ፈትታ አድርጋ ፊቱን ፊቱ እጥብ አድርጋ ጥርግ አድርጋ ከዛ ሚፍታ ሲመጣ አብሮ ተያይዘው ቢጋፈጡ በቃ ሚፍታህ ኩሪል ነበር። ሁለተኛ ራሱ ፕራንክ ያደርግም ነበር ላቸዋለሁ። ይሄ ራሴ ሀሳብ ነው። ሌላው ሲቀጥል ደግሞ እንደ ሀሳብ እጁንም እስር አድርገው ቅቤ ቢቀቡት ቅቤ ቢቀቡት ኖርማል ነው። እንቁላል ቢቀቡት ኖርማል ነው። ይሄ ግን ፊቱ ላይ ጠብታ እየተጠቀመ አይኑ በጣም ነው የሚያስጠላው። አይታችኋል፣ ከዚህ በፊት አሚር ተለጥፎበት እንዴት ሆኖ እንደዳነ እና አንዳንዴም የሆነ ራሳችንን የሚጎዳ ነገር ላለማድረግ ማሰብ ብዬ ነው እኔ መልእክት የሰጠሁት፣ እንጂ እኔ ስራ ይስሩ። ዩቱብ የከፈቱት ልጭዋዙ ነው፣ ዩቱብ የከፈቱት ለምንድን ነው? እና ዩቱብ መክፈት ታዲያ እየሞቱ ነው እንዲ፣ እየዳሩ ነው እንጂ እንዴ፣ ዘና የሚያደርግ በዛ ላይ ፈታ የሚያደርግ ምንም ፈታ አላደርግም፣ አሁን እውነት ለመናገር ማለት ነው። ስለዚህ ለዛ ነው እኔ ሀሳብ አስተያየት የሰጠሁት፣ እንጂ እኔ ጥላቻ አይደለም። ምክንያቱም ይሄ ብድር ነው፣ ብድር ነው። ይገባዋል ብላችሁ ደግሞ ስትናደዱ ኮመንት ስራ አንዳንዶቻችሁ ስትሽል ጠለጡ ነበር። እናንተ የብሩኬ ጠላቶች ናችሁ። የብሩኬ አፍቃሪዎች እምቢ ብሏችሁ ማለት ነው። በውስጥ ስትጀናጅኑ ስትጀናጀኑ አንድ ቀን ሀይሚ ገለል ትላለች ብላችሁ አሁን ጭራሽ ቤቱ ግብት ብላ ብራቁጭ ስትል ማለት ነው፣ ተስፋችሁን ቆርጣችሁ እየተቃጠላችሁ በትንሽ በትልቁ ብሩኬን መሳደብ ጀምራችኋል። ይሄ አይሳካም፣ የማይሆን ነገር ነው። ቅመሜና ብሩኬ ማለት ነው። አሁን ላይ ከመደመርም መደመር ፕላስ ሆነዋል። ካሁን በኋላ ማለት ነው ማንንም ማሰማም ሲጀመር ሲጀመር እስከዛሬ የሚያጣላቸው አንደኛ ይሄ ይሄ ምንድ ነው? አላደለ የሆነ የሆነ ነገር ይጻፍና እንትን ይደረጋል፣ ሜሽን ይደረጋል። እነዛን ነገሮች ስታያቸው በዛን የዛን ሰዓትም ደግሞ ብሩኬ ችላ ብሎ ነው ያለው። ችላ ብሎ ደግሞ ሁሉን ነገር ማስተካከል ይችላል። ስለዚህ ስለዚህ ኦኬ ስለዚህ ሁሉን ነገር ማስተካከል ይችላል። የዛን ቤት የገባው እሱ ለእሷ ደስታ ብሎ ነው እንጂ ለሌላ ነገር አይደለም። ሲጀመር እሷ እንትን እንዳትል ሁን እሷን እንዳይከፋት፣ እሷ ኮንፊደንስ እንዲኖራት፣ እንዳሰጋ እንዳታስብ በሚለው ነው እንጂ በሌላ ነገር አይደለም አብሮ የሆነው ማለት ነው። እና ለማንኛውም ሁሉም ነገር ተስተካክሎ እንደሚመጣ ስሶ አደረጋለሁ፣ እንደማያኮርፋት ማለት ነው። ምክንያቱም ያው እንዳያችሁት ቪዲዮ እንትን ብሎ ነው ያለቀው። ስለዚህ እንግዲህ ጸልዩላቸው፣ ለማንኛውም ለክፉም ለደጉም። እኔ ግን ሀሳብ አስተያየት የሰጠሁት እንዲጣሉ ሳይሆን ስራቸውን አናንቄ ሳይሆን ያኔ እንዲያስተካክሉ በሚለው ነው እንጂ በሌላ ነገር አይደለም። ሌላ ቀጣይ ሚፍታህ ነው፣ ሀይሜ አልቅ ሳለች ሄድኩ ብላ እንግዲህ ሚፍታህ ነው። የሚፍታህ ደግሞ የምንጠብቀው ይሆናል። ሌላው ብሩኬ በቃል የሚያውቀው ሴት ማምጣት ነው። እሄዳለሁ ማለት ነው መብቱ ነው። የፈለገውን አይዲያ ቢሰራ ምን አስቀናችሁ እናንተ? ይሄዳለሁ አለ፣ ሄደ፣ ሴት አመጣ፣ መብቱ ነው። ምን አገባችሁ? ምን አቃጠላችሁ እናንተ? ፕራንክ ፕራንክ ነው ይሄ ስራ ነው ብላችሁ የለ። ስለዚህ ያም ስራ ነው። ምንም አዲስ ነገር የለውም። እና ሊያስቀናችሁ አይገባም። አሜን ብላችሁ ተቀበሉ። የተሰጣችሁ ፕራንክ ነው ፕራንክ ነው በቃ፣ ፕራንክ እስከሆነ ድረስ ሴት መጣ ወንድ መጣ እሜን ብላችሁ መቀበል ነው። ይኸው ስደበድቡት፣ ስገርፉት ምንድን ነው ያላችሁት? ፕራንክ ነው ያላችሁት አይደል? እንደ ስለዚህ ምን ሴት መጣች፣ ከዛ ምን ይበልጥ ምን ይበልጣል? ስለዚህ ምንም ምን ሴት መጥቶ በእነሱ ነው እንደ መስራት የተጀመረው ዩቱብ ቻናል ናት። እኔ እኮ ግርም የምትሉኝ ነገር ምን ያስቀናችኋል እናንተ? ነው የእኔ ጥያቄ አጠገቡ ያለችው ሃይሚ ናት። አሁን ሲጀመር ማንም ቢመጣ ምንም አሰማም። ሃይሚ ብትሉ በፊት ለየብቻ ስለሆኑ ነበረ እንደዚህ አይነት ነገር አንድ ቀን የሆነ ነገር ይፈጠራል ምናምን እያለች ሃይሚ በጣም ተሰጋ ነበር። አሁን ግን እዛው አብራው ስለሆነች ሴት መጣ፣ ማን መጣ፣ ምንም መጣ ምንም አይዶንት ኬር። ሴት ብትመጣ አስር ደቂቃ ቪዲዋን ሰርታ ነው የምትሄደው። ከዛ በኋላ ብሩኬ ከሷ ጋር ነው። በፊትስ ወይ ላድርሳት ብሎ ይሄዳል ወይ የሆነ ነገር ይፈጠራል ምናምን ብዙ ነገሮች እና እሷ ደግሞ እንደዚህ እንዳሁኑ፣ አሁን እኮ ዞሮ ሲመጣ ብሩክ ቤት ነው የምታገኘው። በፊት ጓደኞቹ ጋር ሄዶ ውሎ ቢመጣም እሷን የማያገኝበት ጊዜ ይኖራል፣ የማይገናኙበት አንዳንድ ቀን ይኖራል። ያ ነገር ደግሞ ሀይማ አትፈልገውም። አሁን ግን ጠዋት ባታገኘው ማታ ቤት ታገኘዋለች፣ ማታ ባታገኘው ጠዋት ደህና ዋይ ብሏት ነው የሚሄደው። ገባችሁ ስለዚህ አሁን ምንም አይነት ነገር ሀይሚ አሁን ማንንም ማሰማም ማንም መጣማን ማንንም ማሰማም ለምን አብራ ስለሆናች ማለት ነው ገባችሁ ስለዚህ ዝም ብላችሁ አታሽቃብጦ ሴት መጣ የእሱ ሴት ማምጣት ነው ይሄ መሄር ነው እንደ የእሱን ነገር ለምንድን ነው የምጠሉት ግን ስታስጠሉ አንዳንዶቻችሁ ማለት ነው የምሬን እውነት እሱ አይስራ እንጂ ከሰራ ብዙ ነገር ማድረግ ይችላል ነገር ግን ለሃይሚ በጣም ያስባል። ሚፍታህ ግን ይገባዋል። ለሚፍታህ እንዳታዝንለት ብሩክ፣ የምሬን ነው እውነት። ትናንትና ሃይሚ ይሄን ነገር ስታደርግ እየፈራች ነው ያደረገችው። ምስጊን እግዚአብሔርን በደንብ ይዋት። በጣም አሳዝና ግን ማለት ነው በቃ። የዛ ሰዓት አይኔን ጥረጊሌ ሲል ፈትት ብታደርገው በስፋምሱ ራሱ ደስ ይለው ነበረ። እና ለማንኛውም የኔ ውድ ቤተሰቦች እናመሰግናለን ባይ